ለእኔ ግን ከህይወቷ በጣላት ህይወቷን ደንቁ እንደሚያበላ ነበር የነገረችኝ። ኪራ ጽናት እንደምታወራ እንዳልሆነች እኔም አንተም ልብ ያውቀዋል። ታይሰኝ ማቃት ይመስለኝ ነበር፣ ግን በጭራሽ አላቃት እንደዚህ ማድ። እኔ ግን አሁን ላይ ሳስበው አውቃ በፍቅር አለንጋ እየቀጣችኝ እየተበቀለችኝ ነው ይመስለኝ። ምን ማለት ነው እሱ? አንተ ለምን ብላ ልትበቀለ ትችላለች? ምናልባት ልጅነቷን ስለነጠቅኳት ወይ ደግሞ ምናልባት ልጇን ፍቅረኛ በነበረች ሴት ስለተነጠቀች ይህን ሁሉ በደል ለማምራ በፍቅር አለንጋ ስራ እየገረፈች ሊሆን ይችላል። አሁን ያልካቸው ነገሮች በሙሉ ሌላ ሰዎች ላይ ደርሰው ቢሆን ኖሮ ለበቀል ከበቂ በላይ ምክንያት ይሆን ነበር፣ ግን ጽናት ጋር ከበቀል በላይ ይቅርታ ይበልጥባታል። እኔ መስሎኝ ነበር የቆሻሸው ልቤና ጥ ንሷ አድርጌ ሰጠዋት፣ ግን እሷ ደግሞ እንዳይታጠብ አድርጋ ቆሻሻችው ኪራ። ጽናት ኮስ ከማንነት ነበር የፈቃራቸው። እንዴት አሁን ተቀይረ ሷል? እንደዚህ ተሆንባታለ። ቆይና እንደዚህ አድርጋኝ ምን እንዴት ጠብቀሽ ነበር? ቆይ እንዴት አንዳችሁ እንኳን መረዳት ያቅታችኋል? አላውቅም፣ ግን ኪራ በኋላ ስትጸጸት መሄድ አልፈልግም። ለዛ እኮ ነው። አትፈርድም። ከሌሎቹ የተሻለሽ ነሽ ብዬ ነበር። እንጋ መምጣት ግን የሆነሽ ይሄድ ይሻላል። አረ ተቀመጥ፣ በእናትህ አታስደብረኝ። ትንሽ አርፈት እሄዳለሁ። ደግሞ መምጣት ለማንም አልናገርም። እህቴ ትሞት አልናገርም። ቃሌ ነው ግን

መራዊትን አግተዋታል ናሆምና ሃሴት በጣም በሚያሳዝን ሁኔታ ሃሴት እንደዚያ አይነት ድርጊት ታደርጋለች ብለን ያልጠበቅነውን ነገር አሁን ላይ እንግዲህ እያሳየችን እንገኛለን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ይብዛ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ የደውል ምልክቱን በማድቆር ቤተሰብ የሆኑ ነባሮች ደግሞ ላይክ ሼር አይረሳ ማለት ነው። እናም እንግዲህ ጽናት ድራማ ክፍል ሀምሳ ሰባት መራዊት እንግዲህ ሚስጥራቸውን የሐሴትንና የሄኖክን ሚስጥራቸውን በደንብ አርጋ ምን እያደረጉ ምን እያሴሩ እንደሆነ ስላወቀችባቸውና ስላዳመጠቻቸው እንግዲህ እገታ ውስጥ አድርገዋታል። እነሱም የሚፈልጉትን ነገር አድርገው እስኪጨርሱ ድረስ መራዊት ከእገታው መውጣትም እንደሌለባት እንግዲህ ጠንቅቃ አስረግጣ ሀሴት ስትናገር ነበረ። ሀሴት ማለት በዚሽ ምድር ላይ መኖሯ ግድ የለሽ እንደሆነ እና ለመኖሯም ከርለስ እንደሆነች እንደውም ሞትን ሁሉ የምትመኝ ሰው እንደሆነች ከዚህ በፊት እንግዲህ ለሰናይት ስትነግራትም አስተውለናል ተመልክተናል፣ ማለት ነው። እናም እንግዲህ ለነገራቶች ሁሉ ከይርለሱናለች። በመቀጠል ደግሞ የሚጨቀጭቃት የሚጠዘጥዛት፣ አናት አናቷን እንግዲህ የሚላት በነገር ሄኖክ የሚያውቃት የድሮ ፍቅረኛው የአሁን ላይ ደግሞ እንግዲህ አይንክላፈር አይንሽላፈር የሚባባሉት ሄኖክ እና ሀሴት እንግዲህ ሀሴት ሄኖክ እያስገደዳት ማድረግ የማትፈልገውን ነገር ራሷን ለማዳን ስትል እያደረገች ትገኛለች። እሱም እንግዲህ መራዊትን ያገተቻት የእሷ ጉድ እንዳይጋለጥባትም ነው። በባለፈው እንግዲህ ለጽናት መድኃኒትም ሰጥታ እንግዲህ አደንዝዛትም ነበረ። ለረጅም ሰዓትም እንድትተኛ አድርጋለች። እንግዲህ ያው ለሄኖክም አብራ መድኃኒት ስለሰጠችው እንጂ ጽናት እንግዲህ ይህን ነገር አታውቅም፣ መድኃኒት መጠጣቷንም አታውቅም። እንዲሁም ደግሞ ከሄኖክ ጋር አብራ ማደሯንም የምታውቀው ታሪክ የለም ማለት ነው። ይህንን የሚያውቀው ሀሴትና ባይኑ ያየው ኪራ ፍቅረኛዋ ነው። እናም እንግዲህ ኪራ በአሁን ሰዓት እንግዲህ አይን ሽላፈር እያለ በጣም ጽናትን እንዲያርቃትና እየተናደደባት በጣም እሷን የሚጎዳ ቃላቶች የሚጠቀምላት ከሄኖክ ጋር አንድ ላይ በመተኛታቸው ማየት ማመን ነው፣ እና በአይኑ ስለተመለከተ ነው። እናም እንግዲህ ጽናት ይህን ነገር ምንም የምታውቀው ታሪክ የለም። ከዚህ ነገር እንግዲህ ልታድናትም ልትታደጋትም የምትችለው መራዊት ብቻ ናት፣ እውነቱን ስላወቀች ማለት ነው። እናም እንግዲህ ጽናትዬ ምን አድርጌው ነው? ምን በድየው ነው? እያለች እንግዲህ ትመለከታለች። በሌላ በኩልም ደግሞ አይ በቃ እሱ እውነት አለው አስከፍቼዋለሁ፣ እያለችም እንግዲህ ብቻ ግን በእንደዚህ አይነት ሁኔታው ትገኛለች ማለት ነው። ኪራ ግን በአይኑ ያየው እውነታ ስላለ ጽናትን ክፉኛ እንግዲህ እስከ መጨረሻ ከአእምሮ አውጥቶ ለመርሳት እንግዲህ ጫፍ ላይ ደርሷል። በጣም ተስፋ ቆርጡባታል። ለእሷም ተስፋ የሚያስቆርጡ ቃላቶችን ነው እንግዲህ እየነገራትም እየተናገራትም ያለው ማለት ነው። እናም እንግዲህ ለሰናይትም እንግዲህ እኔማ ከህይወቷ በወጣላት እጅግ በጣም ደስ ይላታል ሲልም ሲናገርም ነበር። ሰናይት ደግሞ ያለውን እውነታ ስለምታውቀው ነገ ጧት ሊጸጽተው የሚችለውን ነገር አታደርግ ትለዋለች እንግዲህ። በኪራ ምንም የሚፈረድበት ነገር የለም ስለማያውቅ የፈለገውን ነገር ማለት ይችላል ብላለች ጽናትም ማለት ነው። በእንደዚህ እንዳለ እንግዲህ በጣም የሚወደውና ተቆርቋሪው ጓደኛው አብሮ አደጉ እንግዲህ ናሆም በሆነው ነገር በጣም ተናዶ አዝኖ መራዊትንና ጽናትንም እንግዲህ በጣም ሲቆጣቸው እና ሲጣላቸውም ተመልክተናል ማለት ነው። ጽናትንም እንግዲህ ቆይ አንቺ ፍቅርን እንዴት ከገንዘብ ጋር ታወዳድሪያለሽ? በማለትም እኔ አንቺን በእንደዚህ አይነት መንገድ አልጠብኩሽም ነበር ሲላትም እንግዲህ ሲናገራትም ነበረ። ብዙ ነገር ተናገራት። ጽናት አይ የቀረውን ሌላውን ስላልሰማክ በማለት እንግዲህ እሷም አሁን ላይ እንግዲህ ያሏትን ቢሏት ጽናት ችላ እየኖረች ነው እሷ ግን ሁሉም ነገር ለሷ ፈተና ዳገት ቢወጡት ቢወጡት የማይወጣ ተወጥቶ የማያልቅ ዳገት ሆኖባታል ማለት ነው እናም እንግዲህ የእናቱን መታመም እናቱ ሞት እየጠራት መሆኑን ብታውቅስ እንግዲህ ስትልም ነበረ ማለት ነው በውስጧ ናሆም እንግዲህ ይህን ነገር አያውቅም ኪራም ያልተገለጠለት ነገር ቢኖር ይሄ ነው ሀሴት ወደ እነሱ ቤት የመጣችሁ ለሱ በቤተሰቦቹ ዘንድ ታይታ እንደሆነ አያውቅም። እናቱ ሞት እየጠራት እንደሆነ የሚያውቀው ታሪክ የለም። ይህን ነገር እንግዲህ ጽናትና ሁለቱ የሴት ጓደኞቿ ብቻ ናቸው የሚያውቁት ማለት ነው። እናም እንግዲህ ናሆም እንግዲህ በተወሰነ መልኩ ቢሆንም ያው አውቋል፣ ሙሉ ለሙሉ ባይሆንም ማለት ነው። ነገር ግን እጅጉን በጣም እንዴት ፍቅርሽን ለሌላ አሳልፈሽ የምትወጂውን ፍቅርሽን እንዴት አሳልፈሽ ትሰጫለሽ? በማለት እንግዲህ ባለቤቱን መራዊትንም ሆነ ጽናትን እጅግ በጣም ተናዶባቸው ተቆጥቷቸው ነበር ጥሏቸው ከቤት የወጣው። እናም እንግዲህ ኪራም እንግዲህ ሰኒ ልትረዳኝ ትችላለች በማለት እሷን መርጦ ወደ ሰናይት ቤት የሚያመራው ኪራ። ሰናይትም እንግዲህ ነገራቶቹን ስለምታውቅ የሚጸጽተውን ነገር እንዳይናገርና እንዳያደርግ ስትነግረው ነበር እኔ አንቺን መርጬ ነበር ትሻይኛለች ብዬ የመጣሁት ሲልም ነበር በዛ መሀል ግን ጽናት ሀሴትና ሄኖክ እንግዲህ ስለ ፎቶ ስለ ቪዲዮ ሲያወሩ ቀንጨብ ያለ ወሬ በጆሮዋ ተሰማና ከሰናይት ጋር መነጋገርና መመካከር አለብኝ በማለት እንግዲህ ጉዞዋን ወደዛ ቤትም አድርጋ ነበረ በዛ አጋጣሚ እንግዲህ ኪራ ሰናይት ቤት ስታገኘው ኪራዬ በማለት እንባዋ እየተጠበጠበ ነበረ ስታናግር ነበረው። ኪራ ግን ጽናት የማታውቀውን እሱ ያየውን ነገር ስለሚያውቅ አታፍሬም እንዴ? ትንሽ አታብስ መስ እባክሽ አታፍሬም እንዴ? ከዚህ በላይ ቆያችኔን ምን ልታደርግኝ ፈለግሽ? በማለት እንግዲህ ክፉኛ እያመናጨቀ ሲናገራት ነበር። ጽናትም ምን አደረግኩ ኪራዬ? እያልሽ በጣም በሚያሳዝን ድምፅ እንግዲህ ስታናግረው ነበረ ማለት ነው። እሱም እንግዲህ ያየውን እውነታ ስላየ ብዙም ግን ደንታ አልሰጠውም ለጽናት ማለት ነው። እናም እንግዲህ ከተጨቃጨቁ በኋላ ወይኔ ልሂድ ወይ እሷ ትሂድ ሲል ነበረ ኪራ ማለት ነው። እናንተ እኮ በአንድ ጣራ ስር የምትኖር ሰዎች ናችሁ፣ ወዴት ነው ልሂድ ወይ ትሂድ የምትሉት? በማለት እንግዲህ ጽናትም አይኔ ሄድ እለታለሁ ሰኒ ስትልም ነበረ በዛ መሃል ግን ኪራ አይ እኔ ነኝ እምሄድ አለብኝ በማለት ከቤት ወጥቶ ይሄዳል ማለት ነው። በቤታቸው ያው መገናኘታቸው ይቀርምና ጽናትን በጣም እንደ ጠላ ታወቀች። ሰናይትም እኔ እውነቱን አሏሸሽም እውነቱን ልንገርሽ፣ አሁ ኪራ በጣም ተስፋ ቆርጦብሻል፣ ተናዶብሻል ስትላትም ነበረ ነገር ግን በማንኛውም ነገር ከጎንሻለሁ ብላም ስታበረታታት ነበረ። እናም እንግዲህ ውድ ተመልካቾች፣ ላይክ፣ ሸር፣ ሰብስክራይብ አይረሳ ማለት ነው። እንግዲህ እቤታቸውም ደሞ ከሄዱ በኋላ ሀሴትን እንግዲህ እቅፍ አርጎ እንግዲህ ሰላም ሲላትም ሲያወሩም ነበረ። ቆይ ሰው ያስባል ብለ ካንተ አታስብም እንዴ? እንዴት ሳትነግረን እንዴት አትደውልም? በማለት በጣም አሳሰብከኝ እኮ ያለች እንግዲህ አሴት ኪራን ስታወራው ነበር። በጣም ይቅርታ ባለመናገሬ ሲልም ነበረ ኪራ። እናም እንግዲህ ይህን የተመለከተችው ጽናትዬ በጣም እያዘነችው ነበር። ምክንያቱም እሷ እንደዛ ብላ ስጠይቀው ጥሩ ምላሽ ስላልሰጣት ለሀሴት ደግሞ በጣም ደስ የሚል ምላሽ ነበር የሰጣትና ጽናት በሚሆነው ነገር ሁሉ እያዘነች እየተገዘች ትገኛለች ማለት ነው። ነገር ግን ያው እሱ ምንም አላደረገም የኔ ስራ ነው እያለችም እንግዲህ በአንድ በኩልም እራሷን ታጽናናለች ማለት ነው። እንግዲህ መራዊትን አፍነዋታል። ምስጢራቸውን ሁሉን ነገር ስለምታቅ እንግዲህ አፍነው ወደ አራተኛ ወገን ሚስጥር እንዳይዘዋወር አግታዋታል ማለት ነው። ሄኖክ እና ሀሴት መራዊት እንግዲህ የልብ ኬዝም አለባት ምን ይፈጠራል ምን ይሆናል የሚለውን ነገር ምን ያክልስ ትቆያለች በዚህ በእገታ ውስጥ እንግዲህ ናሆም ከጽናት ጋር መሆን የሚፈልገውን ነገር ካደረገ በኋላ ሀሴትም እንግዲህ እዛ ቤት ውስጥ የመቆየት እድል የላትም። ምክንያቱም መራዊትን አፍና ወይንም አግታ ስለያዘቻት ማለት ነው። እናም እንግዲህ ሄኖክ ጉዳዩን ከጨረሰ በኋላ እሷም ከዛ ቤት እንደምትሄድ እንግዲህ ለመራዊት ስትናገር ነበረ ማለት ነው። ሄኖክ ጽናትን ምን ሊያደርጋት አስቦ ነው? እንደ ሀሴት በተኛችበት በእንቅልፍ እንግዲህ አደንዝዞ እንደ ሀሴት የማስፈራሪያ ቪዲዮ፣ ፎቶ ለመቀረጽ አስቦ ነው ወይንስ ምንድን ነው ፍላጎቱ እና ሀሳቡ የሚለውን ነገር እንግዲህ በቀጣይ ቪዲዮ በቀጣይ ክፍል የምናይና የምንመለከት ይሆናል መራዊትንስ ግን ማን ነው ሊያድናት የሚችለው ማን ከታገተችበት ማን ይደርስላታል ጽናት ወይንስ ናሆም ናሆም እንግዲህ እየፈለጋት ነው አስከፍቻት አለው በአንተ ምክንያት ኪራዬ እናም እንግዲህ መራዊትን ይቅርታ መጠየቅ አለብኝ ሲልም ነበረ ስልኳ ላይ ሲደውልም ስልኳ እየሰራላቸው አይደለም እናም እንግዲህ በእንደዛ አይነት ሁኔታ ነበረ የክፍል አምሳ ሰባት እንግዲህ ስንመለከት የነበረው ማለት ነው። ጽናት ድራማ ተወዳጅና አስተማሪ ድንቅ የሆነ ድራማ ነው ማለት ነው። ሁላችሁም እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ ያመሰግናለሁ። የዛሬ ቆይታችን ነበር። በቀጣይ ክፍል እስክንገናኝ ድረስ ባላችሁበት ሰላማችሁ ይብዛ ባይ